ሰላም እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ምናልባት አስተውላችሁ ከሆነም በኢኦቲሲ ባንዴራ፣ በቅድስ ቤተሳናችን ባንዴራ ላይ ሁለት መላእክት በሚይዙት በትረ መስቀል ላይ ምን አለ? የእባብ ምልክት አለ። እኔም ደግሞ ቅዱሱ ብፁዕ አባታችን አቡነ ማትያስ በሚይዙት በትረ መስቀል ላይ፣ የፓትርያርኮች በትር ላይ ደግሞ ምን አለ? የእባብ ምልክት አለ። ይህ ምልክት ትርጉም ምንድን ነው? በመጽሐፍ ቅዱስ ተጽፏልን? ምን አይነት መልእክትን የሚያንጸባድርቀው? በዚህ ቪዲዮ መልሱን የምናገኝ ይሆናል። ማለት ምናልባት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ቤተሰቡ ነው። ይህ ቻናል መሰረታዊ የቅድስት ቤተሰናችን ትምህርት የምንማርበት አጫጭር ቪዲዮዎች ከተለያዩ ማህበራዊ ድረ ገጾች በማምጣት በኦርቶዶክስ እይታ በመጽሐፍ ቅዱሳዊ መነጽር እየተመለከትን ለነፍሳችን ትልቅ ትርፍ የምናገኝበት ነውና ሰብስክራይብ አድርጉ። እንዲሁም ደግሞ ላይክ፣ ሼር እያደረጋችሁ ኮመንትም እየጻፋችሁ ቪዲዮ ቫይራል ወጥቶ ሌሎች ሰዎች ቢማሩበት አብረን አገለገልን ማለት ነው። እስራኤላውያን እንደምታውቁት በግብፅ በብዙ መከራ በብዙ ስቃይ ነበሩ። የግብፅ ፒራሚድን ሲሰሩ በልጆቻቸው ደም ነው ይሰሩት። ጭቃን እያቦኩ ልጆቻቸውን እዛ እየረገጡ ለቁመተ ሥጋ ካልሆነ መስጠቀር የረባ ምግብ ሲሰጣቸው አልነበረም። ብዙ ሀዘን ብዙ መከራ ነበራቸው። እግዚአብሔር በበረታ ክንዱ ከግብፅ አወጣቸው። የኤልትራን ባህር ከፍሎ ደግሞ ጠላቶቻቸው በባህር ውስጥ ደፈነ። ከዛ በበረሃ በሚሄዱበት ሰዓት ከሰማይ ምግብን መናን እያወረደ ሲመግባቸው ነበር። አለቱን እያፈለቀ ሲመግባቸው ነበር። ምግብ የሌለበት ውሃ በሌለበት ስፍራ በበረሃ ማለት ነው እና ምግብ በሌለበት ውሃ በሌለበት በድንቅ ስራው እግዚአብሔር ሲመግባቸው፣ ሲያጠጣቸው ነበረ። በጣም ታዋቂ የሚባሉ ኃይለኛ የሚባሉ ነገስታትን እጃቸው ላይ ጥሎላቸው ነበረ። ድል ነስተው ነበር። ይህ ሁሉ ታሪክ እያለ እስራኤላውያን ግን አማራሪ ድ ነበሩ። እናም የሆነ ጊዜ አማረሩ በእግዚአብሔርና በሙሴ ላይ ከግብፅ ያወጣችሁን በበረሃ እንድንሞት ዘንድ ነውን እያለም አሉ። ዋሃ በሌለበት ምግብ በሌለበት ቀላል ምግብ ሰለችን አሉ። የሚገርም ነው። ያ ሁሉ ነገር ተደርጎላቸው ሳለማ እኛስ ምን ያክል አማረናል? እያማረን ነው ወይስ የምስጋና ህይወት ነው ያለን? እግዚአብሔር ከብዙ ችግር አላወጣንም? ድንቅ ስራ አልሰራለንም? ደሞስ ከገጠመን ፈተና ከምናውቀው ፈተና ብቻ ሳይሆን በዓይናችን ካላየነው ፈተናስ እግዚአብሔር አላወጣንም? ምን አይነት ህይወት ነው ያለን? የምስጋና ህይወት ነው ያለን? ስንጸልስ እንዴት ነው የምንጸልው? በምስጋና የተመላ ጸሎት ነው ወይስ ስጠኝ በሚል ወይ ደግሞ እንዲህ አላደረግልኝ በሚል ህይወት ውስጥ ነው ያለ። ነው ጸሎታችን ምን አይነት ጸሎት ነው ያለው? እና ማማረሩ፣ እግዚአብሔር ተቆጣ እባብ እላከባቸው እና እባቦቹን የእስራኤልን ሰዎች እየነደፉ ገደሉ፣ ገደሉ፣ ደነገጡ። በዛ ሰዓት መከላ ሲመጣ፣ ፈተና ሲመጣ፣ አያችሁ፣ ፈተና ሲመጣ ልባችን ወደ እግዚአብሔር እንድንመለስ ዘንድ ነው ፈተና ሚመጣ። ፈተና መጣባቸው። አዘኑ። ሙሴን ጠየቁት። በአንተና በእግዚአብሔር ላይ በድለናል፣ ስለዚህ ለምንልን አማልደን ብለው ለመኑት። ኦሪት ዘኍልቍ ላይ ታሪኩን ታገኙታላችሁ፣ ምዕራፍ 21 ላይ ለመኑት። እርሱም ወደ እግዚአብሔር አመለከተ፣ ወደ እግዚአብሔር ጮኸ። ጮኸቱም ተሰማለት። ያኔ እግዚአብሔር እንዲህ አለው፣ የነሐስ እባብ ስራ በዓለማዊ ላይ ስቀለው በእንጨት ላይ ማለት፣ እሱን የተመለከቱ ይድናሉ። እሱን የተመለከቱ ይድናሉ። ሙሴም እንደተባለው አድርጎ የነሐስ እባብ ሰራና እንጨት ላይ ሰቀለ። እሱን የተመለከቱ ከእባቡ መርዝ ዳኑ ከሞት አመለጡ እና ይህ ምልክት ምንድን ነው? ከአዲስ ኪዳን ጋር የሚያያይዘው ነገር አለ። ለምን ስዳ ነው? እነሱ እንዴት ስዳ ጌታችን የሱስ ክርስቶስ እንዲህ ብሎ አስተምሯል። የማቴዎስ ወንጌል ምዕራፍ 3 ቁጥር 14 ላይ ሙሴ በምድረ በዳ እባብን እንደሰቀለ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባል። ስለ ራሱ ነው ያስተማሩ። ስለዚህ በብሉይ ኪዳን የነበረው እባብ ምልክቱ የክርስቶስ ነበረ ማለት ክርስቶስን የሚሰብክ ነበረ። እሱ ክርስቶስ አይደለም፣ ስለ ክርስቶስ ግን የሚገልጽ ነበረ፣ ስዕል ነበር ማለት ነው። እንግዲህ መናፍቃን ስዕላትን ይቃወማሉ። ያ እባብ መልኩ ክርስቶስን አይመስልም፣ ግን ስለ ክርስቶስ ስለሚናገር እባቡ እሱን የተመለከቱ ከመርዙ ዳኑ ማለት ነው። እንዴት ነው እሱን የሚሰብከው? እንግዲህ እንደምታውቁት እባብ የተረገመ ነው አይደል? እናም እባብ የተረገመ ነው። በምድር ላይ የነከሳቸው መርዝ ረጭተው የገደላቸው እባቦች የምን ምልክት ናቸው? የጠላት ዲያብሎስ ምልክት ናቸው። ጠላት ዲያብሎስ በእባብ አድሮ አዳምና ሔዋንን በመርዝ ነድፏቸዋል። በመርዝ ማለት በኃጢአት እንዲሞቱ ዘንድ አድርጓቸዋል። በኃጢአት ፣ ስለዚህ የሱ ምሳሌ ነበረ እባብ በምድር የነደፋቸው እባብ የሱ ምሳሌ የዲያብሎስ ምሳሌ ነበር። እናም እንደነገርኳችሁ እባብ ሲባል እርግማንን ነው የምናስበው፣ የተረገመውን ነው የምናስበው። ጌታችን ኢየሱስ ክርስቶስ በወንበዶች መካከል ነው የተሰቀለው። በመስቀል ላይ የሚሰቀል እርጉም ነው እንደተባለ የተረገመ ሰው በሚሰቀልበት መስቀል ላይ የሚሰቀለው ግን ሳ በውስጡ እርግማን አልነበረበትም። የነሐሱ እባብም ሲታይ እባብ ቢመስልም፣ በውስጡ ግን የለው መርዝ የለው መርዝ የለው። ስለዚህ ምንድን ነው የሚያመለክተው? ስለዚህ ምንድን ነው የሚገልጸው? የነሐሱ እባብ የተረገሙ እባብን ይመስላል። ነገር ግን በውስጡ እርግማን የለው ወይም ደግሞ መርዝ የለው። እንጨቱ ላይ ተሰቀል ማለት ጌታችን ኢየሱስ ከአመፀኞች ጋር ተቆጠረ። የተረገመ ሰው ነበር መስቀል ላይ የሚሰቀለው። በመስቀል ላይ ተሰቀለ። ሰዎች እንደ ጥፋተኛ ቆጠሩት። በውስጥ ግን ጥፋት አልነበረውም፣ ኃጢአት አልነበረውም በመስቀል ላይ የተሰቀለው ክርስቶስ። እናም ያንን ነበር የሚያመለክተው። ማለት እባቡ እባብ ይመስላል፣ የተረገሙ እባቡ ይመስላል፣ ግን የነሐስ እባብ ነው። በውስጥ እርግማን የለውም። ጌታችን የሱስ ክርስቶስም እንደ አመፀኛ ነበር የተቆጠረው ልትስባት ነገር ግን በውስጡ እርግማን የለው አመፅም የለው እና እርሱን ክርስቶስን የሚያመለክት ነበረ። ለዛም ነበረ የዳኑት ማለት ነው። ተመልከቱ እንግዲህ፣ ስለ ቅዱሳን ስዕላት ሲነገር እኔም የቅዱሳን ስዕላት የምሰራ ወንድማችሁ ነኝ እና እንደ እግዚአብሔር ፍቃድ የግድ መልካቸው እንዲህ ይመስላል ተብሎ አይደለም የሚሰራው። ታዲያ መልእክት ነው የሚያስተላልፉ። ወንጌል መልእክት እንደሚያስተላልፍ ጽሑፉ፣ መልእክት እንደሚያስተላልፍ ሁሉ መልእክትን ነው የሚያስተላልፉት። መልእክቱን ሲያስተላልፉ ግን ነገረ እግዚአብሔር ነገረ ቅዱሳን ስለሚገልጹ የመዳኛ መንገድ ይሆናል ማለት። ያም የተሰቀለው ሙሴ የሰቀለው እባብን ክርስቶስን አይመስልም፣ በመልክ ደረጃ ግን ስለ ክርስቶስ ስለሚናገር ስለ ክርስቶስ ስለሚሰብክ ስለሚገልጽ ምን ሆነ እስራኤላውያን እሱን አይተው ዳኑ ማለት። በመልክ ደረጃ አንድ ነው አይደለም፣ ግን ስለ ክርስቶስ የሚገልጽ ስዕል ወይም ምልክት ነበረ ማለት እናም አባቶቻችን ያንን እባብ የሚመስል ቅርጽ ያለው በመስቀል ላይ የሚዙት መስቀል ስለዚህ፣ እናም አባቶቻችን በበትረ መስቀላቸው ላይ የእባብ ቅርጽ ያለበት ምክንያት ምንድን ነው? እስራኤላውያን ዘስጋ ሙሴ መሪያቸው ማለት ነው፣ እባብን ሰቅሎ ሰዎች እንዲድኑ ዘን አድርጓል። እኛ ደግሞ እግዚአብሔር ፈቅዶልን የእናንተ መሪዎች ነን። እናም ተመልከቱ የምትድኑት በክርስቶስ ነው፣ በተሰቀለው ክርስቶስ ከአመፀኞች ጋር ተቆጥሮ በነበረው ክርስቶስ በሱ ነው የምትድኑት። እናም ያንን መሪ መሪ ሙሴ ያንን እንዳመለከታቸው ሁሉ እኛ ደግሞ የምናመለክታችሁ ምንሰብካችሁ የተሰቀለውን ክርስቶስ ነው፣ ከአመፀኞች ጋር የተቆጠረውን ክርስቶስ ነው የሚል ምልክት አለው። ለዚህም እኮ ነው መስቀል ኃይላችን ነው መስቀል የነፍሳችን መዳኛ ነው የምንለው። ምንድነው? ልክ ሙሴ እንደሰቀለ ሙሴ እንደሰቀለውና ሰዎች ያንን ተመልክተው እንደዳኑ እኛም መስቀልን ተመልክተን እንድናለን፣ በመስቀል እንድናለን። ማንም የሚያድነን በመስቀል ያድሮ ክርስቶስ ነው የሚል ምልክት አለው ማለት ይህንን መልእክት በተቻላችሁ መጠን ሼር እያደረጋችሁ ለሁሉ አድርሱ። በየቀኑ ዕለት ዕለት አንዳንድ ቪዲዮ እለቃለሁና የደውል ምልክቱን ብትጫን ደግሞ ይደርሳችኋል ማለት ነው። ላስተማረን ለእግዚአብሔር ምስጋና ይሁን፣ አሜን። ከተማርኖ ትምህርት 36 ሳምንት የማር ፍሬ እንድናፈራ ዘንድ ያድርገን። ከእናትሽ ጋር ቅድስት ደማራም ታላቅ በረከትን ያድለን። መልእክቱን ለሁሉ ሰው አድርሱ፣ ላይ አደራ። አመሰግናለሁ።